ኑና መልክ የኔ ልጆቼ ናቸው። የወለድኳቸው መንታ ልጆቼ ናቸው፣ ግን ሳላቅፋቸው ነው ጥያቸው የሄድኩት። እንደዛ ነው የሆነው። አንዴም እንኳን ሳታቅፊና? አንዴም እንኳን ሳላቅፋችሁ። አዎ፣ ምክንያቱም ተደፍሬ ያረገዝኳችሁ ልጆች ስለሆናችሁ ነው። ምን ምን ተደፍረሽ ነው? ቆይ አሁን ምን እያልሽ ነው ያለሽው? አባታችሁ አባታችሁ ሃሊል አግሶ አስተማሪ ያለው የሆነ ቀን ያለ ፍቃድ አስገድዶ ደፍሮኝ ነው። በለው በለው፣ ታዲያ ሻማን እናብራለሽ? ለዛ ነው ጥያችሁ ሄድኩት። ለወዳችሁ በጣም እፈልግ ነበረ ግን ደግሞ ሁሌም ፊታችሁን ባየሁት ቁጥር እሱ ያደረገኝና በሰዓቱ የተፈጠረውን ነገር ብቻ ነበር ማስበው። እናንተ ማስብኩኝ ቁጥር እንዴት በግድ እንደያዘኝ እንዴት በግዴታ እንደጎተተኝ ነው የሚታወሰኝ። በቃ እሱ ነው ትዝም ይለኝ። አባታችን ካፌ ራሱን ለማስወጣት አልችልም። አባታችን አስገድዶ አስገድዶ ድፍሮች ነው እንደዛኑ እያልሻለሸው። እኔ በጣም ከፋፈሬ የተነሳ ለማንም ሰው መናገር አልቻልኩም ነበር። ለእናቴ ራሱ አልነገርኳትም ነበር። መክ ፎቶ ስጪ ፎ ፎቶን ስጪ እባክሽ። ይሰ ደፈረሽ ያቀፍሽው ሰው ጥምጥም ብለሽ ያቀፍሽው ሰውዬ የደፈረሽ ንገሪኝ። እስኪ እውነቱን ተናገሪ። ወይ ጉድ! እስኪ ይሄንን ፈገግ ብለሻል። እሱም እያጌሽ ፈገግ ብሏል። አብራችሁ ደስተኛ ትመስላላችሁ። እስኪ ከጀርባው የተጻፈውን ተመልከች፣ ተመልከች። ሱምሩና ሀሊል በ1996 ይላል። ሰው የሚጠላውን እንደዚህ ይመለከታል? ይህንን ፎቶ እንድትነሺ ሽጉጥ ደቅነውብሽ ነበር? እሱ ደስተኛ የነበርንበት ጊዜ ነበረ። መጀመሪያ ላይ አባታችን በጣም ወዶ ነበር፣ ግን ምን አይነት ሰው እንደነበር በደንብ አላወቅኩም። ሕይወት ውስጥ ልክ እንደ እኔ አስተማሪ የሆነች ሌላ ሴት ነበረች፣ እና ከእሷም ጋር ቀለበት ለማሰር መንገድ ላይ ነበረ። ለእኔም ተመሳሳይ ውሸት ነበር የሚነግረኝ። ስለ እሱ ሳውቅ መለየት እንደምፈልግ ነገርኩት፣ ግን ደግሞ አልፈቀደልኝም። አንቺ እኔ ብቻንሽ ብሎ ድርቅ አለ። አልፈልግም ብዬ ራሱ በሰላም እንድኖር ሊተወኝ አልቻለም። በቃ እኔ መኖር አልቻልኩም። በጣም ታሳፍሪያለሽ፣ በጣም መጀመሪያም እንደማታምኑ ነግሬያችሁ ነበር። ይኸው በቃ አላመናችሁኝም። ያ ሰውዬ ለአመታት ጭንቅላታችሁን በምን ሲሞላችሁ እንደነበር ማን ያውቃል? ስለ እኔ ምን አይነት ውሸቶችን እንደነገራችሁ ማን ያውቃል? ማንም አያውቅም። እሺ ጥለሽ ጥሩ፣ ግን ቢያንስ ትንሽዬ ክብር፣ ትንሽዬ እፍረት ይኖርሽ፣ ለራስሽ ክብር ይኖርሽ። በዚህ ልክ መዋሸትሽን አቆሚ። አባታችንን የማይሆን ውሸት ውስጥ አትክተችሁ። በቃ ውሸት አይደለም ውሸት አይደለም፣ እውነት ነው። የኔ ምስኪን ልጅ፣ የኔ እድለቢስ ልጅ። ውይ እድለቢሶቹና አልቃሾቹ እናትና ልጅ። ቆይ ማንን እያታለላችሁ ያላችሁ ነው የሚመስላችሁ? ንገሩኝ እስኪ ማንን ነው የምታታልሉት? ፎቶ አላችሁ። አብረው ፎቶ ተነስተዋል ከዛ ሰውየ ጋር አብራተኝታ፣ አርግዛ፣ ከዛ ልጆቹ እንደቃጥላቸው ሄደች። በቃ አለቀ። ምን ተፈጠረ? ደህና ስለነበረ ነው። ስለዚህ ከወቅሽ ምና ያህል ጊዜ ሆኖሻል? ከመጀመሪያው ጀምሮ ታውቃለች። ከመጀመሪያው ቀን ጀምሮ እዚህ የመጣ ነው እናታችንን ፍለጋ ብቻ ነበር። እኛ እንድታቅፈንና ልክ እንደ ልጆቿ እንድትንከባከበን ነው የምንፈልገው። ከእሷ ሌላ ምንም ነገር አንፈልግም። ልክ ነው። ስለ ገንዘቧም ሆነ ስለ ሀብቷ ምንም አይነት ግድ አይሰጠኝም። እውነቴን ነው ምላችሁ፣ እውነቴ ነው። እስኪ ተናገሩ። እናንተ ማናችሁ? ልቀቁኝ፣ ባካችሁ ልቀቁኝ። አልገባችሁም። ስሙኝ፣ እነዚህ ሰዎች አጀንዳ አላቸው። እነዚህ ሁለቱ እቅድ አላቸው። ጃን፣ አድምጠኝ፣ ስማኝ፣ አንዴ ስማኝ። እነዚህ ሁለት ሰዎች፣ በእርግጠኝነት የሆነ ሰው ከጀርባቸው አለ። በቃ በቃ። አልኮ፣ አባዬ፣ የሆነ አላማ አላቸው። መጥፎ አላማ። ልክ ነው፣ መጥፎ አላማ አላቸው። ምን እየተካሄደ እንደሆነ ምንም አታውቅም። ማናችሁም ምንም የምታውቁት ነገር የለም። አላንያ ያለው ሰዎች ደብድበውኝ ነበር። እነዚህ ቅጥረኛ ውሾች ናቸው የደበደቡኝ። ምን? አዎ ቡንያሚን ያውቃል። ቡንያሚን ንገራቸው፣ አንተም በቦታው ነበርክ። ይህ ውሻ በሰዎች አሳግቶ ወስዶኝ ነበር። እውነቱን ነው። አዎ ነው አቶ ሳሜት፣ ያ ውሻ አምስት ሰዎችን ይዞ መጥቶ ኤሳትን ደብድቦታል። ከዛ ልክ እንደ ቆሻሻ መንገድ ዳር ላይ ጥለውት ነው የሄዱት። በሰዓቱ በጣም ተጎድቶ ነበር። ምንም ርኅራ ያልነበራቸውም፣ በጣም ጨካኞች ናቸው። ከዛ ላይኛ ቤት ወሰድኩትና ለትንሽ ቀን ዲያርፋ አደረኩ። ሰዎቹን እኔ ብቻ አልነበርኩም። ተሰማኛላ አረና ይወላችሁ ተሰሙኛላችሁ። እሺ፣ እሺ፣ እሺ፣ እሺ፣ በቃ አባዬ ኑ። ቅጥረኛ ሰዎች አሉ። አቁም። ቆይ፣ እንደዚህ ለምን ያደርጋል? ከአንተ ምን ፈልጎ ነው? አባዬ፣ እኔ ማስደብድቤው ነበር። አሁን ገባ። ይሄን ያደረገው ምናልባት ሊበቀለኝ ፈልገው ይሆናል። ምን አውቃለሁ። አቁም አልኩ፣ አቁም። የሱ ተራ ይመጣል። ግን አንተ እሱ ለምንድን ነው ያስደበደብከው? ምን ፈልገህ ነው? ለምንድነው ማሰማኝ? አባዬ፣ ተጠራጥሬው ነው፣ ተጠራጥሬው ነው። ልክ እንደ አክስቴ ህክመት እኔም ተጠራጠርኩት አያቴን እንደፈለጉት ሲያሾሯት ነበር እማዬ እነዚህ ልጆች ከመጡ ጀምሮ እራሷን አልነበረችም ምን ማድረግ ነበረብኝ እና መልስ ለማግኘት ፈለግኩ የሚያደርጉት ነገር በሙሉ አደገኛ ነው በዛ ላይ ያሉት ነገር በሙሉ ውሸት ነው የላካቸው ማንም ቢሆን ማን ቤተሰባችንን ለማጥፋት ነው እሱን እርግጠኛ ነኝ እዚህ ቤት እንዲገቡ ካደረጋቸው በኋላ ልክ በዚህ መልክ ቤተሰቡ መበጥበጥ ጀመረ አዎ ግን፣ ማን ወንድሜ፣ አንድ ነገር ልጠይቅህ። ያ የበጋ ማረፊያችን ቤት እንዴት እንደተቃጠለ ታስረዳኛለህ? እንዴት ነው የተቃጠለው? እሱ ነው ያቃጠለው። ለምን እንደሆነ ታውቃለህ? ውድ እናቱን ከእሳት ለማዳንና ራሱን እንደ ትልቅ ጀግና ለማሳየት። አልገባህም፣ እንጂ ሌላ ምንም አይነት ታሪክ የለውም። ከዛ ሳንተ ምን አደረግ? ልክ ቅዱስ እንደሆነ ልጅ ልጁን በወርቅ ሰሃን ላይ ያስቀምጠ፣ ሾምከው። እኔ በጣም ግራ ገብቶኝ ለምን ብዬ አስሬ የራሴ ስጠይቅ ነበረ። አንተ የሱብሩን ህይወት ስላዳነ ትለኛለ፣ ጀግናህ ነው። በጣም ትገርማለህ። እንደውም ካስፈለገ ወደ ታሪኩ መጀመሪያ እንሂድ ወይዘሮ ንህአየት ሱምሩ ውዴ እስኪ ትንሽ ወደ ኋላ መለስ እንበል የዛን ቀን ከደረጃ ስትወርቂ ትዝ ይልሻል ሆ አደናቅፎች ነበር እንዴት ይገርማል እግሬን እግሬን ይሄ ሁሉ ነገር እንዴት ነው የተፈጠረው መሌክ በድንገት መጣች። በእርግጠኝነት መለክ እዛ ጋር ሆነ ብላ እየተጠባበቀች ነበረ። ሳሙናውን መሬት ላይ አፍሳ እየተከታተለች ነበር። ከዛ አንቺን አዳለጠሽና ወደቅሽ እና፣ ኦ እንዴት ያለ አጋጣሚ ነው! መሌክ እዛ በቦታው ነበረች። ከዛ በድንገት ደሞ ጅሃን መጣና ከልጅቷ ጎን ሆነ እና አብረው ሲሽኮረመሙ ሲጀናጀኑ ምናምን ነበር እና ይሄ ምንድን ነው ሕይወት? እውነት እንደዚህ ነው የምትሠራው? ሁሉም ቀድሞ የታቀደ ነው አይደለም? አይን አውጣ ነውረኞች! የቀለበታችን ቀን አስተናጋጅ ነበር አጋጣሚ ነበር፣ ከአንተ ጋር ምንም አያገናኘው። እሺ ከምን ጋር ነው የሚገናኘው? መልሽልኝ። አጋጣሚ ነበር ወይስ አይደለም? የሆነ ነገር በይ፣ መልሽልኝ። መሌ፣ እባክሽ፣ እኔ የምጠይቅሽ መልሽልኝ። አጋጣሚ ነበር ወይስ አልነበርም? አትጩ፣ እህቴ። መጮ ምንም መብት ለምሽለፈጠራችሁ በቃችሁ። ምን አባሬ የምትጨውበት እሱ ላይ ተወንጃ። አባዬ፣ ምንሆና ለምን ይበቃል። ቆይ ማን ነው ከጀርባችሁ ያለው ሰው? በማን ላይ ነው የተማመናችሁት? ስሙሮ እነሱ እነዚህ ልጆች ልጆችሽ እንደነበሩ መጀመሪያውኑ ታውቂ ነበር? ሳሚት ሳሜት፣ ልነግር ነበርኩ እውነቴን ነው ምል ልነግር ነበረ፣ ግን ደግሞ በመሀል ታመምክ። ይህን መቋቋም ትችላለ ብዬ ስላላስብኩ ነው እውነት። ስሜ ትዝ ይልሻል? እሱ እሳት የሁለት ዓመት ልጅ እያለ ታስታውሻለሽ አይደል? ምን ብዬሽ ነበር? ዳግመኛ እምነቴን ካጠፋሽው ከዚህ ምድር ላይ እስከ መጨረሻው አጠፋሻለሁ ብዬሽ አልነበረም? ታስታውሻለሽ አደል? ሕይወትሽን አመሰቃቅለዋለሁ፣ ሕይወትሽን አበላሽቻ፣ አሰቃይሻለሁ ብዬሽ ነበር። ቋንዴ በሁለት ዓመት የምን ተፈጥሮ ነበር? ሕይወትሽን አመሰቃቅለዋለሁ፣ አሰቃይሻለሁ ብዬሽ ነበር። እንደዛ ብዬሻለሁ አላልኩሽም? እሱን መቼም ማረሹው። አባዬ ምድረ ምትነው? አባዬ ምንድን ነው አባዬ? ቆይ ምን እያልክ ነው አንተ አፍህን ዝጋ። እሷ የምለውን በደንብ ታውቃለች፣ እሷ በደንብ ታውቋለች ሳሜት ምይል ነበር? እንደዚያ ያለ ነገር እንዳላደረግኩ ነግሬሃለሁ። የሰማኸው ውሸት ነበር። ምን እያልክ ነው? የዛኔ ሌላ ልትነግርኝ የምትፈልጊው ነገር ካለ እንደትነግርኝም ነግሬሽ ነበር። ከዛ በኋላ ግን እግሬ ስር ወርቀሽ እያለቀሽ ስትለምኝኝ ትዝ ይልሻል፣ ትዝ አይልሽም ወይ? በደንብ ስሚኝ ለአሁኑ ይቅርልሻለሁ፣ ግን ዳግመኛ እምነቴን ካጠፋሽ በምንም መልኩ ይቅርታ አላደርግልሽም። ሕይወትሽን ሽን አመሰቃቅለዋለሁ አላልኩሽም ነበር? ወንድሜ ማቅጣብ ነበር እንዴ? ቆይ አንድ ጊዜ አባዬ፣ እማ እያንተ ላይ ማቅጣብ ነበር እንዴ? እይ እነዚህ ሁለቱ ሁለቱ ልክ ጀርባዬ ላይ እንደተሰካ ቢላዋ ለወራት እዚህ ቤት ሲኖሩ ነበር እና አንቺም እነዚህን ልጆች ልጆችሽ እንደሆኑ እያወቅሽ ግን ምንም ነገር አልነገርሽኝም። ተሳሳት እና አሁን ምን ማድረግ ነው ያለብኝ ንገርኝ። ምንድን ነው ማድረግ ያለብኝ? እኔን እኛ ያስቆምኳት ምን? አንቺም ሁሉንም እያወቅሽ ምንም ነገር አልነገርሽኝም። እንደዛ ነው። ይህን እያወቅሽ ግን ከእኔ ይደበቃችሁን። ታሳፍራለች። እውነቴን ነው። ልነግርህ ፈልጌ ነበር ግን በቃ ቀስ በቀስ እነግርሃለሁ እያልኩ። ምን ማለት ነው ቀስ በቀስ ማለት? እማዬ፣ የምን ቀስ ማለት ነው? የሁለት ዓመት ልጅ እያለው ምን እንዳደረግሽ ንገርኝ፣ ማዬ፣ ማወቅ እፈልጋለሁ። ምንም አልተፈጠረም። እውነት? ሁሉም ነገር ውሸት ነው። ፈጥሮ ያወሩት ወሬ ነው። ኤሳት፣ ውሸት ነው። አሁንም ውሸት ነው። ታያለሽ፣ ሰምሩ፣ እውነቴን ነው። አቁም! እገልሻለሁ፣ ምክንያቱም ውሸት ስለሆነ ነዋ። ወንድሜ፣ የሆነ ሀሳብ ገባኝ። ምን መሰለ? ፈጣሪ ያድርገውና እነዚህ ልጆች ማለቴ፣ ኤሳትና ሃሪካ ያንተ ልጆች ማለቴ። እውነት፣ እገልሻለሁ። ህክመት፣ እውነቴን ነው። ሞክርኝ፣ ባይሞክርኛ አንቺ ቅሌታም፣ ባልሽ ላይ ማቅጠሽበታል እና አሁን ደግሞ ምንም ብታደረጊ አይገርመኝም። ከዛ በላይ ምን አለ? አይ አይሆንም፣ አይሆንም፣ አይሆንም። ወዴት ነው? ኤሳት ዞር በልልን። በፍጹም እንዲህ በቀላሉማ አይሆንም። ለወራት መጥፎ ዓላማችሁን ሰንቃችሁ ቤታችን ውስጥ ስትኖሩ ነበር። አሁን ለእሱ መልስ ትሰጡላላችሁ። ትሰማለ፣ ለራሳችን ጥሩ ሁኔታ ላይ አይደለን፣ መለን ነው። ስለዚህ ዞር በልልን። ይበልጥ እና ብሰው እና ብሰው በጣም የከፋ ደረጃ እናድርሰው። አንድ ጥያቄ አለኝ። ማን ነው የሚደግፋችሁ ሰው? ስማ፣ የሌለ ነገር አታውራ። ከመለች ጀርባ እኔ ያለሁ፣ ከእኔ ጀርባ ደግሞ እሷል። ስለዚህ የሌለ ነገር አታውራ። ዞርበልን። እረ እባክህ፣ እውነትህን ነው። ማን ነው እቅዱን ያውጣው? አንቺ ነሽ? ንገርኝ። እኔ ሄዶ ወንድሜ፣ በቃ ለምሳሌ የእሳት አደገው የማን ሀሳብ ነበር? ያንተ ሀሳብ ነበር። ለመጨረሻ ጊዜ ነው የምነግርህ፣ ዞርበል በል እያልኩ። ለምንድን ነው የማትመልስልኝ? እናንተ የማን ውሾች ናችሁ? አንተ ምን እያደረክ ነው? ዞርበል ወደ እዛው። ልጄ ተጎዳ ተጎዳ፣ ደህና ነው። ደህና ነኝ፣ ተጎርታል። ደህና ነኝ አባዬ። ምንም የምትናገረው ነገር የለም፣ የቀረ ነገርም የለም። ከዚህ የእብድ ቤት ብቻ እንሂድ ወይ? አልተባይም። እንዴት እንደዛ ታደርጊያለሽ? እንዴት የሚያፈቅድሽን ሰው ምንም ሳያደርግሽ ትክጅዋለሽ? በይ እንጂ መልሽልኝ፣ ማዬ መልሽልኝ። እውነት አላደረግኩትም፣ አላደረግኩትም። እውነቴን ነው፣ አባትን ላይ አልማከትኩበትም። ሁሉም ነገር ውሸት። ስለዚህ አባዬ እየዋሸ ነው አባዬ ውሸቱን ነው ወይ? አሁን ላይ አባት መሆኑን እራሱ እርግጠኛ አይደለም። ኤሳት በቃ እሳት አቁም። ምኑን ነው ማቆመው? ጂሃን እንዴት ብዬ ምን አይነት ነገር እየሰማን እንደሆነ ታውቀዋል ወይ? አውቃለሁ አውቃለሁ፣ ግን ምን ማድረግ ይችላሉ? መሌክና ኑ ቁጭ ብለው ሁሉንም ነገር አቅደውታል። በእርግጠኝነት ይህን ነገር ቀድመው አቅደውት ነው ቤተሰባችን ውስጥ መግባት እንደሚችሉ ወስነው ነው የመጡት። ይቺ መሌክ ምንድን ናት? ቆንጆ ስለሆነች ወንድም አውቆ ወደ አንተ እንደገፋት ግልጽ ነው። የአካል ብቃት አሰሪ የአካል ብቃት አሰሪ እያላችሁ ስለዋሻችሁ እንደውም ሲገባኝ እናንተ ሁለታችሁም ትኖሩበት ይሆናል። ምን እያልሽ ነው? ምንድነው ምትዩ? ምን አልኩ? ንገሪ። እግርሽን አንድ ያሽታሽ ስላሻለችሽ ልጅቷን ቤት ውስጥ ያስገባሻት አንቺ ነሽ። እሱን ረሳሹ እንዴ? ውለታ የዋለልሽን ሰው በሙሉ ቤታችን ውስጥ አስገቢያለሽ። ንገሪ፣ መልክ እዚህ ቤት ምን ታደርጋለች? አንቺ ነሽ ወደዚህ ቤት ያስገባሻት በዛ ደግሞ መቻ በቃና ጀግናኑ ደግሞ ከዚህ መጣ። ይህ ምን አይነት ጨዋታ ነው? እህቴን ያየት አሁን ተቀመጪ፣ ተቀመጪና እውነተኛ ታሪክ እኔ እነግራቸዋለሁ። ወንድሜ የእነዚህን እውነተኛ ታሪክ እኔ እነግራለሁ። አዳምጠኝ፣ በደንብ አድርገ ስማኝ። ካፓዶሻ ውስጥ ባለ ሀብት እንደሆንክ ሰሙ። ይሄ ሰውዬ በሀብት አንገቱ ድረስ ተዘፍቋል፣ ስለዚህ ምን አንገላታን በእሱ ልንጠቀም ይገባል ብለው ተነጋገሩ። አይደለም እንዴ? ከዛ በኋላ ሱምሩን ለብቻው አግኝተዋት እኛ የተውሽን ልጆችሽ ነን ብለው ነገሯት። አንቺም እዚህ ቤት እንዲገቡ አደረግሻቸው ውሸት ነው አዎ አፍረተቢስ ስለሆኑ ምንም ማታመጣም ብለው አስፈራሩሽ ገንዘብ ስጭና ለበለዚያ ለባልሽ ሁሉንም ነገር እንነግረዋለን አሉሽ ተሳሳትኩኝ እንዴ ምንድነው የማወራው ነገር ልካ አይደለም እንዴ ግን እነዛ ሴጣኖች በምንም መልኩ ሊረኩ አልቻሉም ከዛ ቀጥሎ ምን አደረጉ አይናቸውን ጂሃንና ሴቪላይ ላይ ጣሉ አማ ይበቃሽ ብታውቅባቸው ምን ይፈጠር ነበር እ ወንድሜ እስኪ ንገረኝ እነዛ ከሴዎች ስለ ዓላማቸው ካወቅ በኋላ በምንም ተአምር ሰባራ ሳንቲም አልሰጣችሁም ከዚህ በኋላ እንዳላያችሁ ጥፉ ከዚህ ብትላቸው ኖሮ ምን ይፈጠር ነበር የዛኔ ወይም ምናልባት የሆነ ነገር ታምን ነበር ስለዚህ ቦታቸውን ይበልጥ ማጠናከር ነበረባቸው እና እነዛ አጠናካሪ ቦታዎች እነማን ናቸው ጂሃንና ሴቪ ላይ ኦ እንዴት ደስ ይላል እንግዲህ ጉድ ስሙ እነዚህን አግብተው ልጅ ሊወልዱ ነበር ፍላጎታቸው ለዛም ነው የሻንሳላም ቤተሰብ ጋር ያለውን ግንኙነት ላለማቋረጥ አቋረጥ የፈለጉት። አሁን እስገባችሁ። እውነት አይደለም፣ አይደለም፣ አይደለም። ይበቃሻል። የሌለ ነገር ማውራትሽን አቁሚ። ስሚ ሴትዮ፣ የሌለ ነገር አታውሪያት። በይ ይህ እውነት እንደሆነ አሳመረች፣ ታውቂያለሽ። አንቺ ነሽ ውሸታማ። እህቴ፣ እውነት መምጣታችን በጣም ልክ ነው። እሺ ፈልገ እናታችን እናገኘናል። ከዛ አስቀምጠን ልጆቿ እንደሆን ይነግርናት። እናም በስተመጨረሻ እናታችን ምን አይነት ሴት እንደሆነች ለማየት ይችለናል። ፈጣሪ ይመስገን። ልጆቿም ከኛ የባሱ ናቸው፣ እርባና ቤስ ሙልቃቆች እንደሆኑ አይተናል። እና ውዱ የእንጀራ አባታችንም እንዴት የተከበረ ሰው እንደሆነ ደግሞ አይተናል። እና አያታችን ደግሞ እንዳይሻት ናት። መልአክ የሆነች አያት ነው ያለችን። በሚገርም ሁኔታ በማዋሸት በጣም የተካነች ሴት ናት። ነገሮችን በቀላሉ ወደ ሌላ መንገድ መቀየር ትችላለች። እውነት ነው፣ በጣም ድንቅ የሆነ ነገር ነው። መምጣታችን በጣም ትልቅ ውሳኔ ነው። ውዱ አያታችንን ነፍሷን በሰላም ያሳረፈው። አህ ውዱ አህቴ በመምጣታችን በጣም ደስተኛ ነኝ፣ በጣም ደስተኛ ነኝ። አባዬ፣ እነዛ መንትዮች አግኝተን ልናናዝሳቸው ይገባል። እውነተው ሲወጣ እንደ ሹልክ ብለው ብለው እንደወጡ አይታቸዋል አይደለ ስሙ እውነት የሆነ ሰው ከጀርባቸው አለ ያንን ማጣራት አለብን ሳሜት ሳሜት ወይ አንድ ጊዜ አዳምጠኝ ሳሜት ሳሜት እየለመንኩና እንዴ ቁምና አዳምጠኝ እባክህ ሳሜት ሳሜት፣ ይውል ይገባኛል። አሁን በእኔ በጣም ተበሳሽቷል። ይገባኛል። ግን እውነት ልነግር ነበር። ካላመንክም ልልሀለሁ። የመጡ ቀን ሁሉንም ነገር ልነግር ነበር። ግን እኔም እኔም ለራሴ ክራ ስለተጋባሁ ነው። እውነት መጥፎ ሁኔታ ላይ ስለነበርኩ ነው። እባክህ አንዴ ብቻ አዳምጠኝ፣ እባክህ ሳሜት። መነኝ ተደፍሬ ነው ያለችው። ቆይ አባታችን ያችን ሴት ደፍሩ፣ አልገባኝም። እንዴት እንዴት፣ ቆይ እንዴት እንዴት፣ እንደዚህ ተዋሸናለች። መልክል ይገባኛል። ግን ውሸት ባይሆን ወንድሜ ምን ማለት ነው? መልክ ስለፈጠረሽ አምላክ እንዴት አባታችን፣ በዚህ ልክ ጥሩ ሰው አልነበረም፣ ግን እንደዛ ያለ ድርጊት የሚያደርግ ባለጌ ሰውም አልነበረም። ማንም እንደዛ ሊል አይችልም። ሀብታም ወንድ እየፈለግኩ ነበር፣ እና እናንተን በድንገት አረገዝኩና ወልጄ ጥያችሁ ሄድኩኝ፣ ለዛ ነው ልትለን ትችል ነበር። ስለዚህ በድፍረት እንደዚህ አይነት ታሪክ ፈጥራ ነገረች እንደማናምናት ከመጀመሪያው ጀመረው ማውቃ ነበር። ለዛም ይሆናል ይህን ሁሉ ነገር ያልነገረች። እኛ ላይ የለጠፈችውን ቆሻሻ ነገር ተመልከች። ይሄ ምን አይነት ውንጀላ ነው? የሆነ አላማ ያለው የሚደግፈን ሰው ከጀርባችን አለ እንዴ? በድንገታውን የሆነ ድርጅት አባል ሆንን። በቃ ያን ቤተሰብ ለመሰለል ሆን ብለን የገባት ሰዎች ሆነን የተቀነባበረ ቅር የተነገራቸው። ሴቪላይና፣ ጂሃን መሊክ፣ እኛ ምን አይነት ነገር ውስጥ ነው የገባነው? አልገባኝም። ንገርኝ እስኪ ምን አይነት ነገር ውስጥ ነው የከተተችን? እውነቴ ነው ምልህ ነው። እነዛ ሰዎች ሁሌም ቢሆን ምንም እፍረት የሚባል ነገር የለባቸው። እሺ፣ አንተን እረዳሃለሁ። መሊክ ቆንጆ ልጅ ናት። እና በውበቷ ተማርከ ነው። ግን አንቺ ከዛ የፈረስ ሌባ ጋር ምን አስበሽ ነው የማይሆን ነገር የጀመርሽው? አክስቴ ይበቃሻል። ይበቃሻል ማለት ምኑ ነው የሚበቃኝ? ሁለት ምናምንቴዎች በድንገት መጥተው አይናቸውን እናንተ ላይ ጣሉ፣ እናንተም በቃ በፍቅራቸው አበዳችሁላቸው። ጎበዞች፣ ወጥመድ ውስጥ ገብታችኋል። ምንም አትረቡ። ቀና ብለህ ይሄኝ እንጂ ይህ ወጥመድ ነው። አሁንም አልታወቃችሁም? እሽ ገብቶኛል። አሁን ገባ። ፈጣሪ ይመስገን። በጣም ብልሴት ነኝ ማለት ነው። በደባጠኝኳቸው ከዛ ስለነሱ አጣራውና ትክክለኛ ማንነታቸውን አወቁ። ኦፍ እንደማየው ህይወት ለአንቺ በጣም ጥሩ ናት አይደለም? ንያየት፣ ልክ ምንም ነገር እንዳልተፈጠረ እንዴት ዝም ብለሽ ትቀመጫለሽ? እንዴት ምንም መፍራት የሚባል ነገር የለሽም አይደለም? ገርመሽኛል። ግን የሰው ልጅ በእንደዚህ አይነት ነገር በትንሹም ቢሆን ሊያፍር ይገባል እኮ ክፍልሽ ገብተሽ ዕቃሽን ሸክፈሽ እንደ መውጣት፣ አንቺ እዚህ ቁጭ ብለሻል። ለምን እንደሆነ ታውቂያለሽ? ምክንያቱም ገንዘብ በጣም ጣፋጭ ነው፣ አንቺ ደግሞ ገንዘብ በጣም ትወጃለሽ። ወይዘሮ ንያየት ያለ ገንዘብ አይንሽ አይበራም። አይደለም አይ ህክመት አይ ይ ይገርማል በስተመጨረሻ መጨረሻ የምትፈልጊውን አግኝተሻል አይደል ከዚህ በላይ ምን ትፈልጊያለሽ እ እድሜ ልክሽን የምትፈልጊው ይሄን አልነበረም የዚህ ቤት እመቤት መሆን ግን በእርግጥ እመቤት መሆን ቀላል አይደለም ባለቤት እንደሆነች ማስመሰል ትችያለሽ እሱ ቀላል ይህንን ስሙልኝ ብቻ አይ ህክመት አይ እረስተሽው መሆን አለበት። ስለዚህ ችግር የለውም። ላስታውስሽ፣ ከዚህ ቀደም ሺ ጊዜ ነግሬሽ ነበር፣ ግን አሁንም በድጋሚ ደግመዋለሁ። ይህ ቤት የእኔ ቤት ነው፣ ታውቂያለሽ። እናም አንቺ በኋላ ነው የመጣሽው፣ ግን አሁን ጊዜው ተቀይሯል። እውነታው እንዳለ ወጥቷል። አሁን እንደምታደርጊ ታውቂያለሽ። በእርግጥ እኔ ባልነግርሽም ማወቅ ነበረብሽ። እላይ ክፍልሽ ጊቢና እቃዎችሽን በሻንጣ አድርጊና ልጅሽን ይዘሽ ከዚህ ቤት ውጪ። እንደተከበርሽ ከዚህ ቤት ውልቅ ብለሽ ተወጫለሽ። የመጨረሻ ውሳኔው ደግሞ ይሄ ነው የሚሆነው። እማዬ፣ አንድ ሚስጥር እነግርሻለሁ፣ ግን ለማንም ሰው ትንፈሽ እንደማትይ ቃል ትገቢልኛለሽ? እሺ። ሲቪ ላይ የህክመት ልጅ አይደለችም፣ ጉድፈቻ ናት። ምን?